ሰላም ዲናችሁ በእያላችሁ በጥል ነገር ሰላም ነው አሸይና አሸይና እንዲያላችሁ ሞኝላችኋለሁ። ቤተሰቦች ሱት ጎሙን ደሉ ማዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አከፍሎ ለዚህም ኮልቪ አሁን ሰግናችኋለሁ። ዛሬ ወደ ሚዛናችን ይዞላችሁ የመጣ ነው እንግዲህ ኢራን ከቻይና የገዛቻቸው እጅግ በጣም የተራቀቁ የጦር ጄቶችንና እነና እምጥ ይግባ ስምጥ የማይታወቀው የተብላላ ዩራኒየም ጉዳይ ነው። እንግዲህ አስር የኒኩለር ቦምቦችን ለመስራት የሚያስችለው የኢራን ኒኩለር የተብላላ ዩራኒየም የት ነው የገባ የሚለው ያለው የጀርመን የፈረንሳይ የእንግሊዝ የአሜሪካ የእስራኤል ሰላች በሙሉ ሌሊትና ቀን እንቁልፍ አጥተው እስኪፈነዱ ድረስ ተጨንቆ ነበረ። በእርግጥ አሁን መዳረሻው የታወቀ ይመስላል። የእስራኤል የስለላ ተቋማት እንግዲህ በሞሳድ በኩል የሚወጡ መረጃች የሚያሳይት ኢራን ይህን የተብላላ ዩራኒየም ወደ ሌላ አገር ልከዋለች። ወደ ሌላ አገር በተለይ ተብሎ እየተገመተ ያለ ወደ ራሽያ። አደራ በሰማይ አደራ በምድር የኒክሎር ቦምብ አደራ በሰማይ አደራ በምድር እችን ነገር ደና ቦታ ላይ አስቆምጥልኝ። ፑቲን አራት እነዚህ ኢራኖች ተንኮሲሰች ናቸው። ተንኮሲሰች ከጦርነቱ በፊት ልክ የሆነ ቤት ከቤት ኪራይ እንደሚለቅሰው ሰብስቦ ይህን የተብላላ ዩራኒየም እንዴት ባለ ጥንቃቄ፣ እንዴት ባለ ዝግጅት እንዴት ራሽያ እንግዲህ ከኢራን፣ ራሽያ ቀላል አገር አይደለም፣ እጅግ በጣም ሩቅ ነው። ይሄን በተራቀቀ መንገድ አሽሽተውታል እና የለም፣ አብቅቷል በቃ። ከዚህ በኋላ ኢራኒም ወደማናገኘ አገር ሄዳል ነው ያሉት። እስራኤለችም አውሮፓ ነችም አሜሪካ ነችም፣ እባብ ለእባብ ይታያል ካብሎካብ የተባለ እነዚህ አይደል እንዴ፣ እባብ ለእባብ ይታያል ካብሎካብ። እዛ ሁሉም በካብሎካብ ንሽሽሎ ኮለግ ፍጡጥ ፍጡጥ ይላል ብልጡል ውጥ አይኑ ብጡጥ ብልጡሎ ወጥ አይን ፉጡጥ የሚባል ነገር አለ እና ኢራኖች እጅግ በጣም የሚጎርም ነው እንደገና ከቻይና ጄቴን ሲ የሚባል ፋይተር ጀት አለ የጦር ተዋጊዎቹ ከቻይና ለመግዛት ሄዱ እና ይሄ ጄቴን የሚባለው እጅግ በጣም የተራቀቀ የቻይና የጦር ጄት ብቃቱን ያሳየው ማላይ ነው ህንድ ላይ የፈረንሳይን ጀቶች መቶ ነው የጣላቸው። ጀቶ ጀቶን መቶ ነው የጣለ። እጅግ በጣም እየተራቀቁ ዓለም እጁን በአፉ ያስጣነ። ዋጋው ሮከስ ይላል። ከሌላው ዓለም የተወሰነ ቅናሽ አለው። ብቃቱ ኤፊሽንሲው ግን ዓለምን እጁን በአፉ ያስጫነ የቻይና ጄቶች አለ፣ ጄቴን የሚባል እና ይህን ጄት እኔ ወድጁ አለው አይ ላይክ ዩት ብለው ኢራኖች ቻይና ሄደ። ከዛ ቻይናች ተሞቻቸ አለ። አዎ ተሞችቶናል ትሆናል። ስንት ትፈልጋላችሁ? ስል ኢራኖች ምን ቢሉ ጥሩ ነው ደርዘኑ ስንት ነው? ምናደርግ ውርቅ ናቸው። ይህች እንትን ኮንቨርሴሽን እኔ ነው የመረክላችሁ። ግን ዶርዘንስ እንትን ሆነ ያላችሁ ኣሎ ስልሳ ጄት አንድ ጊዜ መግዛት ማለት እኮ አምስት ዶርዘን ማለት እኮ ነው። ተመልከቱ፣ ዋጋቸው ስላይትሊ ቅናሽ አለው ማለት ነው እንጂ እነዚህ በአጠቃላይ ቢሊዮንስ ኦፍ ዶላርስ የሚፈልጉ ገንዘብ ናቸው፣ ንብረቶች ናቸው። እና አምስት ዶርዘን ገዝተመጡ በቃ አምስት ዶርዘን አድርጉልን። እና እነዚህ እጅግ በጣም አደገኛ ሰዎች ናቸው። እኔ ጌታ ዶርዘን ስንት ይሁንላቸው እንግዲህ አንድ መግዛት ሁለት ሶስት መግዛት ራሰው እጅግ በጣም ከባድ ነው። ኢራን እንደምታውቁት እንግዲህ ለአርባ ዓመት በማዕቀብ የተቀመጠች አገር ነች፣ ያላትን ሀብት መሸጥ ያልቻለች፣ ቱሪዝሟን መጠቀም ያልቻለች። በነገራችን ላይ ስለ ኢራን እንደዚህ ያሉ ጉዳዮች ስለ ኢራን ማንነቱ የሚያመላክተው አንዳንድ ጉዳዮችን በማታው ጉዳይ ላይ ይዤላቸው ይመጣል በማታው ዝግጅት ላይ ስለ ኢራን ውበት፣ ታሪኳ፣ ትልቅነቷ ስለ ህዝቦቻ ማንነት ያለው ነገር ማታ ጫወታቻለ እና አሁን ግን በጣም የሚገርም ነገር የተጣደፈ ገበያ ላይ ነው ያለችው ኢራን። የተጣደፈ በአጣዳፊ ያሉን ገንዘብ በሙሉ ግዙበት ጄት ይገዛ ምገዛ። መቼም ሚሳኤል እንደማይገዙት አቃላቸው። ሚሳኤል ለፈለጉት አለም ሁሉ ምራቅ የሚውጡበት የሃይፐርሶኒክ ሚሳኤል ቴክኖሎጂ ላይ ደርሰዋል። በጣም እጅግ የተራቀቁ የሚሳኤል እውነቱ ለመናገር አሜሪካኖቹ እንትን ነው ላጫቸው ነው፣ ድብ ያለው እንዴት ያለ እውቀት ነው ያ፣ እንዴት ያለ ጠይቁ፣ የትንም ማንንም ጠይቀው አሜሪካኖቹ ሃይፐርሶኒክ ሚሳይል እውቀት ላይ የኢራን ግማሽ አልደረሱም፣ ግማሽ ማለት ነው አልደረሱም። እጅግ በጣም የተራቀቁ ሆኗል። በሚሳይል ጉዳይ ራሽያኖቹንም ክዉ ያደረገ ነው ክዉ። ምክንያቱም በዚህ ጉዳይ ላይ በጣም ተራቀዋል የሚባሉ ራሽያኖች ናቸው፣ ሰሜን ኮሪያዎች፣ ራሽያኖች በተወሰኑ ደረጃ ደግሞ ቻይናዎች ናቸው የኢራን ግን ዓለምን በጥፉ የመታ ነው በድንጋጤ ማለት ነው እና እነዚህ እጅግ በጣም የተራቀቁ ጄቶችን ከቻይና ስልሳ በአንድ ጊዜ በአንድ ይዞ ጎነናል። የእኔ ጌታ ይዞ ጎንናል። አሁን እንግዲህ እነዚህ ጀቶች ሲመጡ በአሜሪካና በእስራኤል በአውሮፓ ዓይን ውስጥ እንደሚገቡ ይታወቃል። የት ነው ማረፊያቸው? ማኮብኮቢያቸው የት ነው? መነሻቸው የት ነው? ምን አይነት ጥበቃ የመከላከያ ስርዓት ይደረግላቸዋል? ይሄ ደግሞ ሌላ ሳይንስ፣ ሌላ ጭንቅላት፣ ሌላ ትምረ የሚጠይቅ ጉዳይ ነው። እንደምታውቁት ከዚህ በፊት በነበረው በ12ቱ ቀን ጦርነት የአየር ላይ የበላይነት ተወስዶ ቢሆንም ነገር ግን በሚሳኤሎቻቸው አዘጉነኝ አጸፋ ምት ዱላው እንዲቀንስ ተደርጎ ነበረ። የሆነ ሆኖ አሁን እጅግ በጣም አጣዳፊ ገበያ ላይ ነው ያሉት። በእርግጠኝነት እስራኤሎችም እጅግ በጣም በአስቸኳይ እጅግ በጣም በአጣዳፊ የአየር መከላከያ ስርዓታቸውን ለማዘመን ብዙ እየሞኮር ነው። በእርግጠኝነት ኢራኖቹም ደግሞ ሚሳኤል እንደ ቂጣ እየጠፈጠፉ ነው። በዚህ ሰዓት ያለው ሌሊትም ቀንም ሌሊትም ቀንም ሌሊትም ቀንም ሌሊትም ቀንም እንቅልፍም የለም መውጣትም የለም መግባትም የለም። በቃ እዛቸው ጎረስ እዛቸው። ኢራን ይህን ሚሳኤል መጠፍጦፍ ላይ ነው ያሉት እና እንደምታቁት የኢራን እነዚህ ፋታ አንድ ፋታ ሁለት የሚባሉት ከመቶ ሺህ እስከ መቶ ሀያ ሺህ ዶላር ነው የሚፈጅት ይጎርማቻል። እጅግ በጣም እርካሽ እጅግ በጣም እጅግ በጣም የተራቀቀ ቴክኖሎጂ ነው። ነገር ግን ዋጋው እና ቴክኖሎጂው የሚመጣጠን አይደለም። ይሄንን አንዱን የኢራንን ሚሳኤል ለማክሸም ሁለት ሚሊዮን ዶላር ነው እስራኤል የምትፈጀው። እነሱ በሞተ ሺህ ዶላር ነው የሚያመርቱት። ኢማጅን ምን ያክል እጅግ በጣም ከባድ እንደሆነ። ዙም ላችሁ ዙም ላችሁ ተመልከተው እና ኢራኖቹ እጅግ በጣም የተራቀቀ ቴክኖሎጂ በዚህ ጉዳይ ያላቸው ክፍተቶች አሉ። የአየር ስርዓቱ የሳተላይትን እገዛ ራሱ ከቻይና እየጠየቁ ነው፣ በግዢም ያንን ለማምጣትና የአሜሪካን የሳተላይት መረጃዎችን መጠቀም ለማቆም ምክንያቱም ሙሉ በሙሉ ለጥቃት የዳረጋቸው የአሜሪካኖቹ ይሄ የእሷ ተላይት መረጃዎች ናቸው እና ስለዚህ ወደ ቻይና እሱንም ሽፍት ለማድረግ እየሞከሩ ነው። ከራሻ ነችም እጅግ ምስጠራ ከራሻ ጋር የሚደረጉ ነገር ታውቃላችሁ እጅግ በጣም ሚስጥራዊ ነው። እነሱ ዓለም አቀፍ ጫና የሚያመጣባቸው ነገር ማድረግ አይፈልጉም። እንግዲህ ይሄ ወደ ራሽያ ሂዷል የተባለው ዩራኒየም ምንድን ነው ጣፈንታው ነው ተብላልቶ ሲያልቅ ኒውክለር ቦምቡ ሊሰጧቸው ነው ወይስ ደግሞ ይህን የተብላለውን ወስደው ራሽያኖች እሱን እያብላሉ ሊቆዩ የሳንጀት ሊበለው ኮባድ ነው። በጣም በጣም ኮባድ ነው። በጣም እችን ጭዌ አንዳንዶቻችን ላይ መቻች ይችላል። በነገራችን ላይ የኛ ሀገር አሽቂዎች ገደብ የላቸው ማለት አንድም የእውቀት ማነስ ነው፣ አንድም ደግሞ ድንበር የቱ ጋር መቆም እንዳለበት አሽቂነት ስለማያውቅ ነው። እና ጀሩሳሌም ፖስት ሰሞኑን ያወጣው የእስራኤል ጋዜጣ ነው፣ አይደለም ያልከት ባወጣው የኢራን ሚሳኤሎች እስራኤል ላይ ሲዘንቡ ኢትዮጵያኖች ወደ መጠለያ ሲሮጡ አባረሯቸው። እንዳትገቡ ብለው እንዳትገቡ፣ እኛ ብቻ ነው እንጠለለው፣ ሂድ እናዛ፣ ከፈለክ ይውረድብ የኢራን ሚሳኤል ብለው ከለከላቸው። ቦታ ላይ ደግሞ ሴቶች፣ ሴቱ ልጅ ሚሳኤልን ሸሸሽታ፣ ፈርታ፣ ደንግጣ ወደወደ ኮንክሪት መጠለያችን ልትገባ ስትል ሂጅ ብሎ ማንጓጠት ትክክል ነው ትክክል አይደለም? ይህን እንኳን አይናገርሜኛ ሰዎች አክራሪ እሱ ነው ያለው፣ እኔ አይደለ። ጀሩሳሌም ፖስት ነው እኔ። በነገራችን ላይ ማጣቀሻ ያሰጣችኋለሁ። ልትቸገረ ትችላላችሁም፣ አብዛኛው በእንግሊዝኛ፣ በፈረንሳይኛ በተለያየ ቋንቋ ስለሚጻፍ እናንተ ያን ገብታቸው እንድትረዱትም አላስጎድዳቸውም። እርግጥ ግን ጀሩሳሌም ፖስት ያለው እንደዛ ነው። ኢትዮጵያውያን ወደ መጠላ እንዳይገባ ተኮልኩለው ጭራሽ ግብግብ ሁሉ ሲፈጠር ያው በሰው አገር ግብግብ መፍጠር አትችልም። ነገር ግን ያው ግድ ሲሆንበት የህይወት ጉዳይ ነው ግብግብ ሲፈጠር ፖሊስ ሁሉ መጥ የእስራኤል ፖሊስ ሁሉ መጥ ተዋቸው ይግቡ ብሎ በግድ ካስገባቸው በኋላ ውስጥ ማአት ትንኮሳና ስድብ ማንቋሸሽ ደረሰባቸው እና ትክክል ያልሆነ ነገር ስታይ ትክክል አይደለም ነው በቃ አለቀ። አሁን ለምሳሌ የኢራን እ የገዛቸው አምስት ደርዘን ጀት ዓለም አቀፍ ጫና ፈጥሯል ኢንክሪስ ግሎባል ቴንሽን ዓለም አቀፍ ምንድው ራት ዓለም አቀፍ ውጥረት ትፈጥሯል። ትክክል አይደለም። ቀጠናው ላይ ሌላ ጭንቀትና ውጥረት የሚፈጠር ነዋል። ተመልከት፣ እነሱ ጀት ሲገዙ ቅዱስ ነው፣ አግባብ ነው፣ መልካም ነው፣ እሰየው የሚያሰኝ ነው። ኢራን ስትገዛ ግን ይሸኩካል። ኢራንች ሲገዙት በጣም የሚሸኩክ የሚደብር ነገር አለው። እንደገና አሜሪካ ኤፍ ሠላሳ አምስትን ግን ስትፈልግ ለጀርመን ስትፈልግ ለፈረንሳይ ስትፈልግ ለዩክሬን ስትፈልግ ለታይዋን ትሸጣለች። እሱ ሲሆን ግን አሪፍ ነው ቅዱስ ነው። እና እንደዚህ ነው የዓለም ስርዓቱ መዋቅሩ። ተወለሻሽታል ተወሳብሳል። እና ሀሳብን በሀሳብ ለመወገጥ አይፈቅዱልም ይጎርማል። ሀሳብን አፍሪካ ነው ሚሉት፣ ሞተን ፎስማ አትችልም። ተላላኪ መንግስታት አሉ በአፍሪካ። እኮሌን ግደልልኝ ይላል መቼም እሺ ነው በቃ እንደ ዋግ ነው የሚጎታተት ጉዳይ ላይ ይጎሏል። ስንት አፍሪካ እንቁ መሪዎቻን እንዳጣች እንቁ ፖለቲከኞቻን እንዳጣች የምታውቁት ነው። እና ሀሳብ እንኳን ለምን ምዕራባያን ይሄን አደረጉ ብለህ ሀሳብ እንኳን ካነሳ ትጎደላል። ይህም በጋና በቡርኪና ፋሶ በዝምባብዌ በተለያየ በሞላ አፍሪካ በኢትዮጵያ ሁሉ ታይቷል። እና የሆነ ሆነ እንግዲህ አምስት ዶርዘን ገዝታለች ኢራን ጄቶቿን እጅግ በጣም የተራቀቁ ናቸው። ብቃትን ያስመሰኮረ ነው። በፓኪስታንና በህንድ ጦርነት ላይ ያስመሰኮረ ነው። እንግዲህ የዩራኒየሙ ጉዳይም ደግሞ እንግዲህ ቁርጡ ታውቋል። ወደ ራሺያ ሄዷል። እንግዲህ ከአንበሳ መንጋጋ ማን ያወጣል? እሱ ጋር ብሎ እንዘጋለን። ለዚህም ክሉ አመሰግናችኋለሁ። ላዩሞቻችን መልካም ሰንበት። ፒስ